ጤዛ የረገፈችው የወሎዋ የኪነት ዕንቁ ወሎ የትህትና ምግባር ቤት ናት። ወሎ የመተንፈሳ አስኳል፣ የመከባበር ዋልታና አድባር ናት። ወሎ ዝቅ በማለት ውስጥ ለላቀ ከፍታ የምትታደም ውብ ስፍራ ናት። ወሎነት ደግሞ አንድ ሆኖ ሁሉንም መሆን ነው። ሁሉን ሆኖ በአንድነት መሰየም ነው። ወትሮም የጦሳ ተራራ ግርጌ ደም ግባት ያጋተ ሸጋ ሸጋ ሳዱላዎች ቀን ተቀን ይፈልቁበታል። የውበት ጅረት በደርባ አባይት ወሎ ጉያ ስር ይገማሸራል። ወሎ አቅፋት አከብራለች እንጂ ገፍትራ አትጠልም። ወሎ አፍቅራ ታገዝፋለች እንጂ ጠልታ አታኮሰምንም። ከወሎ ምድር ከቅኝቶቿ ዜማን የጨለፈ ስነ ቃሏን ያዳመጠ ሁሉ ስሟን በየአደባባዩ ያነሰዋል። የወሎ ምድር አዝማሪ ከመሰንቆ ኮበሌ ከዋሽንት ወልይ ከድቤ ሳዱላ ከድምፅ እናቶች በወፍጮ ባዋሃዱት ዜማ የሚወደስ ምድር ነው ወሎ። የጥንት ኢትዮጵያን ነገሥታት ዘውድ እያስጣለች ዘውድ የምታስጭን የታሪክ ቋትና የስልጣኔ ማኅደር ናት ወሎ። በጥበባቸው አጊጠው በችሎታቸው ተሞግሰውና በሙያቸው ተደንቀው በሕዝብ ልብ ውስጥ የክብር ዘውድን የጫኑና የመወደድ ካባን የደረቡ ባለታሪኮች መፍለቂያ ምድር መሆን አይሰለቻትም ወሎ። የነ መስቀለ ለክብራ የነተጌ መነን ሀገር ነውና ሸጋ የሆነ ልባም የኪነት ፈርጥ አይጎድልበትም ወሎ። የነዳና መስገጃ የላሊበላ መቀደሻ ናትና ጥበበኛና ከያኒ ነጥፎባት አያውቅም። በኢትዮጵያ ጥንታዊ ስልጣኔ ዘመናት ላይ ውቅር ድንጋይን ፈልፍላ ከላይ ወደታች ቤተ ክርስቲያን ያነጸች የወሎ ላሊበላ ምድር በሙዚቃው ዓለምም የበርካታ ሕዝቦችን ቀልብ ገዝታ በዝና ማማ ላይ በክብር የገዘፈች ጥዑም ዜመኛ እንስት አበርክታለች። ወሎ የቆንጆዎች ምድር፣ የአጋምሳዎች አድባር፣ የራያዎች አዋይ፣ የእጆች መንበር፣ የላስታዎች መናገሻ ናትና እንዲያው በደፈናው እያንዳንዱ የወሎ ቀይና ደጃፍ ዚነት ሙሀባን የመሰለ የቁንጅና ሰብል አሽቷል። የነባሕሩ ቃኜ ጎራ የሙሀባይ መራዝመራን ዚነትን አፍርቷል። መቼም በእያንዳንዱ ሰው አንደበት ላይ ሲውልም ከስም ሁሉ በላይ የሚጣፍጥ ስም ይኖራል። እኛም በአገራችን የስም ባለጸጋዎች ነንና ከደማቅ ሙያ ጋር የሚጣጣም ስም በየልፍኙ ብንፈልግ አናጣም። ለእኔ ግን ዚነት ሙሀባ የሚሉት ሁለት ቃላት ነፍስ አንደበት ቢኖራት ደጋግማ የምትጠራው ልብ የሚያደርስ አጥጋቢ ስም ነው በወሎ አውራጃ ከደሴ ከተማ አምስት ኪሎ ሜትር ርቃ በምትገኝ የገጠር መንደር በሚኖሩት በአቶ ሙሃባ ይመርና በወይዘሮ የተመኙ ወልዴ በትዳር መሃል አስራ ሁለት ወንድ ልጆች ከፈጣሪ ተበርክተዋል። ዳሩ ግን ሴት ልጅን የተራቡት እናትና አባት በየእምነታቸው በጾለት በስለትና በልመና ወደ ፈጣሪያቸው ዙፋን ለዘመናት አንጋጠው ኑረዋል። በ1959 ዓመተ ምሕረት ቁርቁሬ በተሰኘች መንደር የፈጣሪ የጸጋ ስጦታና ብስራት የሆነችው ሴት በወንዶች ጋጋታ የተሞላ ጎጆን ደርዘን ወንድ የምታስንቅ አንዲት ፍሬ ልዕልት ዚነት ሙሀባ ይመር ተወለደችበት። የሚያጠግብ እንጀራ ከምጣዱ ያስታውቃል፣ እንዲሉ ጥንት አባቶቻችን፣ ይቺ ልጅ ስሟ በሰፊው አድማስ ላይ ይናኛል የተባለላት ገና በአባቷ ወገብ ስር በእናቷ አቀፍ ስር በነበረችበት ጊዜ ነው። ዚነት ሙሀባ ገና በለጋነት እድሜዋ የሙዚቃ ፍቅር ሰፈረባት። ወትሮም ልባም ሴት በወንዶች መሃል ንግሥት ሁና መከሰት ተፈጥሯዊ ስሪቷ ነውና በጓዳ ውስጥ ማንጎራጎር የተጀመረው የሙዚቃ ችሎታዋና የድምፅ ውበቷ አገዝፎ ለአደባባይ መዋል የጀመረው ገና በለጋ እድሜዋ ነበር። ዚነት ሙሀባን ከሙዚቃው ሙያ ጋር ያወዳጃት የጋብቻ ሽሽት ነበር። በቤተሰብ የታጨላትና የማታውቀው ሰው ኒካሊያ ስርላት ሲከጅል አሻፈረኝ ብላ እጅ መንሻ የወርቅ ጥሎሽን ካስመለሰች በኋላ በባህል ሊጫንባት የነበረውን ሸክም በሙዚቃው ኃይል አሽቀንጥራ ለመጣል ወሰነች። በ1971 ዓመተ ምህረት የወሎ ኪነት ቡድን የዚነት ሙሀባን ልዩ የሙዚቃ ጥበብ በመረዳቱ ቀይ መብራት በተሰኘው ምሽት ጭፈራ ቤት እያዜመች ስትወረገረግ የነበረችውን አብሪ ኮከብ የራሱ አድርጎ ቅጥር ፈጽማላት። ዚነት ሙሀባ ከልጅነት ሕልሟ ጋር ተሳሰረችና በፈጣሪ የተቸራትን ያዘፋፈኗና ሃገረኛ ለዛ በተስረቅራቂ ድምጿ እዝን ጠላፊ መሆን ጀመር። ጠይሚቱ ልዕልት በተለይም ከምትጫወተው ሙዚቃ ጋር ስትወዛወዝ በአድማጮቿ ቀልብ ላይ የባህር ሞገድን፣ የማዕበል ወጀብ ኃይልን የሚያስንቅ ስሜትን ታጭራለች። ጦሳ ሲባል በጦስኝ በአደስ በጠጅ ሳር የተቀመመ ጥዑም ማዓዛ ያለው ተፈጥሮ ሲሆን የዚነት ሙሀባ ችሎታ ደግሞ የውበትን ትርታና የሕይወት ገጽታን የሚቀኝ ለዛ ያለው ድምፅ የተቸረው ነውና ባለሙሀባይቱ እንስት በጦሳ ግርጌ ከሚገኙ የገጠር መንደሮች ተገኝታ በሀገራችን አድማስ ላይ በሙዚቃው የሚያንጸባርቅ ብርሃንን ፈነጠቀችበት። ይቺ የወላጆቿ የአይን ማረፊያ እንቁ በልጅነቷ የተነገረላትን ትንቢት በገሃድ ለመግለጥ ጊዜ አልፈጀባትምና የወሎ ባህል አምባ ቡድንን ከተቀላቀለች በኋላ ንግሥት ለመሆን በብርሃን ፍጥነት ነበር የተምዘገዘገችው። በተለይ ከባለሙያዎቹ የሚሰጧትን የዘፈን ግጥምና ዜማዎችን ከማንም ቀድማ ቀብ በማድረግ ችሎታዋ ድንቅ እንደነበር የሙያ አጋሮቿ በመልሰት ያስታውሳሉ። ዚነት ሙሀባ ከወሎ ወደ አዲስ አበባ ከተማ መምጣቷም የእውቅና በር ወለል ብሎ እንዲከፈትላት መንገዱን ጠርጎላታል። የዚነት ሙሀባ አስደናቂ ሙዚቃዎች በአቶ ያሲን መሐመድና በጋሽ ዳምጤ ተሰናድተው በደሴ ባህል አምባ አዳራሽ ተቀርጾ ቢቆዩም በዘመኑ በአዲስ አበባ ከተማ ዝነኛ በነበረው ማራቶን ሙዚቃ ቤት አማካኝነት የመጀመሪያ አልበሟ ታትሞ ለገበያው አለ። በዚህ የዚነት የበኩር ሥራ ላይ በተለይም ገጣሚ ዳምጤ መኮንን፣ የማራቶን ሙዚቃ ቤት ባለቤት አቶ ታምሬ የነበራቸው ሚና ጉልህ እንደነበር ይገለጻል። ይህ አልበም ለገቢያ ሲቀርብም ለዚነት ለግጥሙና ለዜማ ባለሙያዎቹ ለእያንዳንዳቸው ሦስት ሦስት ሽብር እንደተከፈላቸው ገጣሚ ዳምጤ በግርምት ይገልጻሉ። በዚነት ሙሀባ አልበም ላይ የተካተቱት አብዛኛዎቹ ሙዚቃዎች በአድናቂዎች ዘንድ ተወዳጅነትን ያተረፉ ሲሆን በተለይ መንገደኛው ልቤ የተሰኘው ሙዚቃ ሥራዋ አጃኢብ ያሰኛል። እንዲያው ከንበል፣ እንዲያው ዘመም፣ እንዲያው ከንበል ደፋ ይላል ጎፈሬው፣ ወጥቶ እስከሚመለስ ልቤ ማያም ነው። እንዳው ከንበል፣ እንዳው ዘመም እያለሽ ስታዜም የወሎ የውበት ከራማ የሰፈረበት ጎፈሬ ጸጉሩ የሚዘናፈልና ግርማ ሞገስን የታደለ ጉብል ድንገት ካጠገቧ ሲለያት አካሏ በፍርሃት የራደ የምትለየው ወንድ ከሄደበት እስኪመለስ በናፍቆት ደጅ ደጁን የምታይ ለውትድርና ጉዞ ልቡ የሸፈተ ባሏ ክፉ ሞት እንዳይገጥመው አሊያም አንድ ቆንጆ ሳዱላ ፍቅረኛዋን እንዳትነጥቃት የፈራችና ልቧ በስጋት ገመድ የተጠፈረች ሴትን ትወክላለች። ይህ መንገደኛው ልቤ የተሰኘው ዘፈን ግጥምና ዜማ ጥበብ በእጅጉ የፈሰሰበት ሥራ ነው። ግጥሙ የቀረበበት ስልት በሩቅ ሰው ፍቅር አቅሉን የሳተ በናፍቆት እረፍትን የተነፈገ ሕይወትን በትዝታ የተናጠ አእምሮን በሐሳብ ቀልሙን አደብ መግዛት ያቃተውንና በሽንፈት መንፈሱ የተረታ አፍቃሪን ስሜት ያንጸባርቃል። መንገደኛው ልቤ መንገደኛ ወዶ ከማያውቀው አገር ተሻገረ ማዶ ቀንም ሥራ አልሠራ እረፍት የለኝ ማታ በሆዴ ተቋጥሮ የሩቅ ሰው ትዝታ ሐሳብ ሰው ጠነጥን ስቋጠር ስፈታ ልቤም ተሸነፈ መንፈስ ያንተ። ሙዚቃዎቿን እንዲያው ለአድማጭ ጆሮ እንዲደርሱ ብቻ ተጫወታቸው። በዜማዎቿ ላይ እንደ ጅረት በዝግታ የሚፈሱ የዜማ ቃናዎችን ታላፍሳቸዋለች። ተዳክመው የሚያጣጥሩ ግጥሞችና ዜማዎች ቢሰጧት እንኳን በመረዋ ድምጿ ነፍስ ትዘራባቸዋለች የንጋት ኮከብ እያለች ገና በንጋት ዕድሜዋ የጣዝማ ድምጿን ወለላ ያቋደሰችን ያቺ የጣዕም መለኪያ ልዕልት ሲያደምጧት ልብን ታለመልማለች። ወሎ የነ ሙሐመድ አቦል ሀገር፣ ጥበብና ኪነት በገፍ ተችሮታል። የናሰፋ ባተና የባቲ አምባሰል የቅኝቶች ንግሥቷ የነማሪቱ ለገሰ ቀሄ ነውና ወትሮም የዜማና የኪነት ሜሮን ነጥፎበት አያውቅም። መቸም የነ ሙልጌታ ተስፋዬ አያሙሌ አድባር ደም ግባ ታምስኔ ተዝቆ አይጎድልበትም። በ1977 ዓ ም የአማርኛ የሙዚቃ ንጉሠ ነገሥቱ ጥላሁን ገሰሰ አዲስ አልበሙን ከለቀቀ ገና የአንድ ሰንበት ዕድሜ ላይ የነበረ ሲሆን የዚነት ሙሀባ የመጀመሪያ አልበምም ለብርሃን የበቃበት ወቅት በመገጣጠሙ የዚነት ሥራ በጥላሁን እንደሚዋጥ ሳይታለም የተፈታ ጉዳይ ሆነ ለጊዜው የተባ ተስፋ አልነበረም። ስለዚህ ውቅያኖሱ ባሕሪቱን የሚውጣት ይመስል ነበር። ዳሩ ግን ባሕሪቱ ዚነት ውቅያኖሱና በሥራዋ ገዘፈች። ዕልፍ የሐበሻ የሐበሻ ምድር ከድሬዳዋ እስከ ምጽዋ፣ ከላሊበላ እስከ ጋምቤላ፣ ከጎርጎራ እስከ ሰመራ፣ ከሁመራ እስከ አስመራ፣ ከመቀሌ እስከ ሞያሌ፣ ከጅማ እስከ መተማ፣ ከቡልጋ እስከ ጅግጅጋ፣ ከአሶሳ እስከ አዋሳ እንዲሁም ባህር ማዶ ያለው የሙዚቃ ወዳጅ ከዚነት ሙሀባ አንደበት የሚፈልቀውን ጥዑም የጥበብ ጣዝማን ሲዝቅ ነበር። ዚነት ሙሀባ በሕዝብ ዘንድ ተወዳጅ የሆኑላት የንጋት ኮከብ፣ ማን ብዬ ልጥራው፣ ናና ሽሽጌ፣ የአገሬ ልጅ፣ እንዳው ከንበል ደፋ ብትመጣልኝ፣ ምን ነው ለማላዋየው፣ ወዲም፣ ሽብር ሽብር፣ ህመሜ የተሰኙት ሙዚቃዎቿ የተቀረጹበት የድምፅ ጥራት ችግርና ወደ ዲጂታል ሲቀየር የተፈጠሩ ትክክሎች የድምፃዊቷን ድምፀ መረዋነት የዜማዎቹን ለዛ የቅንብሩን ብስለትና የግጥሞቹን ውበት መሸፈን አልተቻላቸውም። የዚነት የአርሶ አደር ልጅ ነኝ የተሰኘው ዜማ በዚያን ዘመን የነበረውን የሀገራችንን ጎተራው የሞላለትና ምርቱ የተትረፈለፈለት የገበሬ ኑሮ ገጽታን ያሳያል። የአርሶ አደር ልጅ ነኝ፣ የደገኛ በስንዴ ለውጭኝ፣ ያንችን ማኛ የአርሶ አደር ልጅ ነኝ የቆለኛ ማኛ በጥሬ የቆለኛ ማኛ በጥሬ ምን ሞኛ ምን ሞኛ አንተ ደገኛ፣ እያለች ለዛን የተላበሰ የቅብብሎሹ ዜማዋን ስታንበለብለው ብልሃተኛዋን ሴት እየወከለች እግረ መንገዷን ከባላገር ቤተሰብ መገኘቷንና የአርሶ አደር ልጅ መሆኗን ደግሞ በኩራት እያወደሰች ታዜመዋለች። በቦረከና ወንዝ ዳር ያደገችው ይቺም ቡጥ አበባ ገና በልጅነት እድሜዋ በሰርግ በማኅበረሰባዊ ትውፊቶች በጭፈራ ቤቶች በበዓላትና በሕዝብ መዝናኛዎች ላይ የጀመረችው የሙዚቃ ሕይወት እንዲህ አገር አቀፍ ዝናን ለማግኘት አብቅቷት ነበር። ድምፀ መረዋዋ ዚነት ሙሀባ በ1980ዎቹ ዘመን መጀመሪያ ላይ ስመ ገናናው የወሎ ላሊበላ ኪነት ቡድን ካፈራቸውና ዝናቸው በመላው ኢትዮጵያ በባህር ማዶ ተሻግሮላቸው ከነበሩ ስመጥር የጥበብ ፈርጦች መካከል አንዷ ለመሆን የበቃች አብሪ ኮከብ ሆናለች። ዚነት ተፈጥሮ በለገሰቻት አንደበታዊ በታዊ ዜማ አንድ ቡቃያ ልጅ በሚስጥር ወድጄ እያለች ስትብሰከሰክ አድማጩን ሁሉ በግርምትና በፍቅር የትዝታ መረብ ውስጥ ታጠምዳለች። የምታዜማቸው ሙዚቃዎች ሀገረኛ ለዛና ዘዬዎችን ቀላቅለው በእጅጉ የተዋህዱ በመሆናቸው በአድማጩ ልብ ላይ አንዳች ምትሃታዊና አስደሳች ስሜትን ይፈጥራሉ። ዚነት ሙሀባ ሥራዎቹን ባቀረበችባቸው ዘመናት ሁሉ የአድናቂዎቿን ልብና ስሜት ቅኝ የመግዛት ሥልጣንን ጠቅልላ ተቆጣጥረውና የሀገሩን ሁሉ ጆሮ ግዛቱ አድርገው ነበር። በዘመኑ የነበሩት በርካታ የጥበብ ፊታውራሪዎች በወሎ ድንቅ አብቃይ ምድር ለጎመራቸው ንግሥት ያላቸውን አድናቆት ሊሸሽጉ አልቻሉ። በዘመኑ አንድ ጠይም ልዕልት በየመዲናዎቹ ጭፈራ ቤቶች፣ በየራዲዮ ጣቢያዎቹ፣ በቴሌቪዥን መስኮቶችና በሸክላ ማጫወሻዎች ላይ የወሎ ለዛ በአጣፈጠ ድምፅ እየተስረቀረከችበት በወቅቱ አድናቆትን ያተረፉ የሕዝብ ለሕዝብ ቄሳሮችን ጭምር በግርምት እጃቸውን አፍ ላይ እያስጨነችና ከየት የመጣሽ ታምረኛ ከያኔናት እያስባለች በዲፍን ኢትዮጵያ ሕዝብ ጆሮ ላይ ነገሰችበት። ዚነት ሙሀባ ጋሽ ዳምጤን የመሰለ ብልሃተኛ የዜማ ግጥም ጸሐፊን ከጎኑ አድርጋ በየዘፈኗ መሃል ትዝታን ከተስፋ ጋር እያስተሳሰረች የፍቅርን ስንክሳርን የህይወት መውጣት መውረድን የሀገር ፍቅርና የናፍቆት አያልነትን በውብ የዜማ ስልት እየለወሰች በዜማም አድማጮችን ከመልካም የህይወት ገጽታ ጋር ማቀራረብን ተከናበት ነበር። በዚነት ሙሀባ ነብስ ላይ ሁሉን የሚያፈዝ ውበትና መረዋ ድምፅ ተማክረው ሰፍረዋል። የሙዚቃ ዜማን አሊያም የግጥም ስልተ ምቱ እሷ አንደበት ላይ ሲደርስ ከውበት ጋር ይሻረካል። ምን ይሻል እያለች በእርጋታ ስታዜም እልፍን ነገረ ሕይወትን በንቃት ዐይን ለመቃኘት እያነሳሳች እያነሳሳች አንዳች አስጨናቂ ወጥመድ ውስጥ ገብታ መፍትሄ ፍለጋን እየናፈቀች ያለች ሴትን በምዕናብ ምስል ከስታ ታስቃኛለች። ዚነት ሙሀባ አራት አልበሞችን ለገበያ ዋለች ሲሆን ሌሎች በጅምሮ የቀሩ ሙዚቃ ሥራዎች አበርክታለች። በተጨማሪም በኢትዮጵያና በሌሎች በርካታ ስፍራዎች ላይ በመዘዋወር በምሽት ሙዚቃ ቤቶችና በልዩ ልዩ የሙዚቃ ድግሶች በሕዝብ ለሕዝብና በወሎ ላሊበላ የኪነት ቡድን መድረኮች ላይ ዘመናዊ ሽሬ የሆኑ የሙዚቃ ሥራዎችን አቅርባለች። ዚነት በተለይ ለሙዚቃ ሥራዋ ያላት ፍቅር ከፍ ያለ በመሆኑ ወላጅ እናቷ ባረፉበት ጊዜ እንኳን ያጋጠማትን መሪር ሐዘን ተቋቁማ በወሎ ላሊበላ ባህል አምባ የነበራትን የሙዚቃ ጥሬት አቅርባ በመመለስ እናቷን አፈር ያለበሰች ጽኑ ድምፃዊ ሴት ናት። ዚነት የሙዚቃ ስራዎቿን በመድረክ ላይ በልዩ ስሜት ውስጥ ሆና ስታቀርብ በሚደነቁት ታዳሚያን ያላቸውን ገንዘብ ወርቅ፣ ሁሉም ለሽልማት አበርክተውላታል። ሲጨርሱ መታወቂያቸውን ብቻ ይዘው ይመለሱ እንደነበር የሙያ አጋሮቿ በአድናቆት ያወሳሉ። በዚያን ዘመን የዚነት ሙሀባ ካሴት በዘጠኝ ብር ዋጋ ቢተመንለትም በስልሳ ብር ዋጋ ወረፋ ተይዞለት ይሸጥ እንደነበርና የዘመኑ የቤት እመቤቶች ባሎቻቸውን የዚነት ሙሀባን ካሴት ሳይገዙ ወደ ቤታቸው እንዳይመጡ ትእዛዝ ይሰጡ እንደነበር የሙያ አጋሮቿና ወዳጆቿ አስገራሚ ገጠመኞቻቸውን አጋርተዋል። ዚነት አንዳንዴ ስሜቴ ከውስጤ ሲነካ መድኃኒቴ የዘፈን ነው ትላለች። ይህንን የስሜት መነካት በሚገልጽላት መልኩ ሕመሜነህ የተሰኘውን ዘፈን በለስላሳ ድምጿ ታንጎራጉራለች። ሕመሜነህ ሕመሜነህ ሕመሜነህ አለይህ የገደል ማሚቶ አፍ በተነፈሰ ክብሬን ነካህ ብዬ ትዳር የፈረሰ የፍቅርህ ማዛ ወዙ ተጨለፈ መውደድ አፍ ባዘዘው ሐሜት ተቆለፈ። በዚህ ዜማዋ ላይ በፍቅር መሃል ድንገት በቀየውና በየቀየው የተናፈሰ ወሬ ያፈረሰውን ጎጆ ያጠፋውን የመውደድ ወላፈን ለክብር ተብሎ ተንዶ የፈረሰ ፍቅርን እያዋዛች በመስፈን በተለይ ይህ የመንደር ሐሜት ያስከተለባትን መራር ሕመም ስሜትን በተመስጦ ታዜማለች። አንዳንድ ጊዜ የሚወዱትን ሰው ለመግለጽ ጊዜ አንደበትን ይነሳል። ዚነት ሙሀባ ፈገግታ የማይርቃት የፍካት ወጋገኗ ሰው ላይ የሚጋባ ፍልቅልቅ የቁንጅና ሙዳይ እንደነበረች ነጋሪ ሳያሻን በካሴቶቿ ላይ ያሉት ምስሎች ምስክር ናቸው። መቼም የሰው ጠይም እንጂ የጊዜ ጠይምነት አያምርም እንዲሉ አበው፣ ጠይሟ አበባ ገና በአፍላ ዕድሜዋ የብርሃኗ ወጋገን ባልደበዘዝበት ቀጠር በአጭር ብትቀርም፣ ሰው መውደድ ያለ ስስት የተቸራት በሥራዋና ባገኘችው ዝና ኩራትና መታበይ የማይነካት ግልጽና ከሰው ጋር ተግባቢ እንደነበረች የቅርብም ሆኑ የሩቅ ወዳጆቿ ሐዘን ድባብ ተውጠው ያስታውሱታል። ባለተስረቅራቂ ድምጿ ዚነት ሙሀባ በሙዚቃው መስክ ረዥም ጊዜያት ካለመቆየቷ አንጻር ድንገት በርታ የጠፋች አንጸባራቂ ኮከብ ነበረች። በግል ሕይወቷ ለሰመረ ትዳር የልጅ ፍሬን ለማየት፣ በሙዚቃ ሥራዎቿ ሀብትና ንብረት ለማግኘት ባትታደልም፣ በአንጻሩ በዜማዎቿ በርካታ አድናቂዎችና ወዳጆችን ያፈራች እንቁ የኪነት ንግስት ነበረች። ድምፀ መረዋዋ የወሎ ፈርጥ ከሦስት ወራት በላይ የአልጋ ቁራኛ ባደረጋት የጉበት ህመም ሳቢያ ከምትወደውና ሁሉን ከሆነችለት የሙዚቃ ሥራዋ ርቃ ከቆየች በኋላ በ1983 ዓመተ ምሕረት ሕይወቷ የማለፉና የቀብር ሥርዓቱም በትውልድ ሀገሯ በአምቧኋ በተሰኘው ስፍራ የመፈጸሙ የመርዶ ዜና ሲነገር መላው የኢትዮጵያ ሕዝብ ድንጋጤ ውስጥ የከተተና የሐዘን ጽልመትን ያወረሰ ወቅት ነበር። ዚነት ሙሀባ ሳትጠገብ የከሰመች፣ በእያንዳንዱ ኢትዮጵያዊ ነብስ ውስጥ በእዝነ ልቦና አጸድ የጸደቀች አበባ ሆናለች። መቸም ሕይወት የራሷ የሆነ ጅማሮና ፍጻሜን የሚዳኝ ሕግና ሥርዓት አላትና ዘመን የራሱን ጀግኖች እየፈጠረ አሳይቶ ይወስዳል። የኢትዮጵያ እልፍ ዘመናት የተሻገረው የሙዚቃ ታሪክ እንደ ዚነት ሙሀባ ይመር ያሉ አስደናቂ ለሙያቸው ታምነው የጸኑ ጥበበኞችን አፍርቷል። መርጦ አልቃሽና አፋሻ ጎንባሽ በሞላበት ቀዬ፣ ውዳሴና ሽልማት በተረፈበት አገር ያልተዘመረላት የሙዚቃ ልዕልት ዚነት ሙሀባ ከውብ ዜማዎቿ ጋር በደጋግ ሰዎች ልብና በአድናቂዎቿ ጆሮ ላይ ንግሥት እንደሆነች ትኖራለች ዚነት ሙሀባ ሙዚቃዋን እንደ ሻማ ብርታ በወጣትነት ዕድሜዋ የጠፋች አብሪ ኮከብ ነች። እኛ ደግሞ እንደ ዝግጅት ክፍላችን የግጥም መወደስ ለዚነት ሙሀባ አጠር አድርገን እናቀርባለን። ዚነትና ኪነት ሀገር ሙሉ ኪነት ቆንጆ ጠይም ውበት ጥበብን የፈታች ሚስጥረ ወሎነት ስንቱን ዜመኛ ባይ ያስጣለች መቀነት ዙፋን የወረሰች ከዜማው ሰገነት አድባር ያረፈባት የሙዚቃው ገነት ከቶም ማይጠገብ ድምፀ መረዋነት ፍቅርን የተቀኘች በጥዑም አንደበት ከሴት ሁሉ መሃል ተመርጣ ለኪነት ማስደነቅ የቻለች ሀገሩን በአንድነት የሙዚቃዋ ልዕልት መጠሪያዋ ዚነት አላህ ከደጋጎች ያድርጋት ለጀነት እያልን የዛሬውን ዝግጅታችን በዚህ እናጠናቀቃለን።